ሴ ሁሉንም ነገር አወቀ። ሀኒቾ በተረጋጋ መንፈስ ከሀስ ከፈ ስትነግረውና የአስተዳደጓን አካኋን ስትነግረው ምናሴ ደግሞ እናቱ ልጅ ሆኖ የምታወራው በሙሉ እሷ ጋ አለ። አያትዬቱ አያትዬቱ እርግብን ሳይሆን ሀኒቾን በደንብ ጠንቅቃት አቃታለች ወይም ደግሞ የበፊቷን ሀሴት ምግብ እንኳ ይሄን እበላለሁ፣ ይሄን አልወድም፣ ይሄን እንጠጣለሁ፣ ኩርፊያዋን ሳይቀር በደንብ ያውቋታል። እናም ምናሴና የሰላም አያት ወይም ደግሞ የሀንቼ የወደፊቱ አያት ሀንዬን በደንብ እየገመገሟት ነው። እናም ምናሴ እርግብ፣ እስኪ ንገሪኝ፣ ያኔ እንዴት እንደሆነ እንዴት እንደጠፋሽ፣ እናቴን ምን ብለሻት እንደሆነ እያለ ሁለቱንም ሲያፋጥጣቸው የሀንዬ በጣም ጎልቶና ደምቆ ታየ። እርግብ ግን በእያንዳንዱ ነገር የ በምትጠየቀው ነገር በጣም ውሸት እየበዛና እየተደነጋገረች መጣች። እንግዲህ ሰላምን የመረመራት ዶክተር ወይም ደግሞ ባለፈው ነብሰጡ ሁና ሀንዬ እና ሰላምዬ እና ዶክተሩ የደበቁት ምስጢር ስለነበረ አሁንም ቢሆን በማንኛውም ሁኔታ ጠይቀኝ ችግር የለውም ብሎ ምናሴ ጋ ጓደኛ ሆነው ነበር። እናም ምናሴ እስኪ፣ ቆይ አሁን እዚህ ላይ አንድ አማራጭ አለኝ፣ ሁለት አማራጭ አለኝ። እሱም ደግሞ አንደኛ የሀንቾን ትክክለኛ እህትነት ማረጋገጥ ምክንያቱም ምናልባት እንዳለች ሀንዬ ትክክል ሆና እርግ ብያ ጭበረበረች እስከሆነ ብሎ ከእስኪ ሻርፕሽ ቆሽሿል ብሎ ሻርፓን እንደ ማጽዳት ብሎ ከሷ የጸጉር ናሙና ወሰደና የራሱን የጸጉር ናሙና ወስዶ ከባለፈው ዶክተሩ ወንድሙ ጋር ያው ወንድሙ በሉት፣ ምክንያቱም ከዚህ በኋላ ወንድሜነ ይገርማል ከህትህ ይልቅ ለሀና ማሰብህ በጣም ሰብአዊነት ይሰማሃል፣ ብሎት ነበር። እሱም ደግሞ መወለድ ቋንቋ ነው። ሀንች እኮ መጀመሪያም የሰላምን ህይወት የመለሳችው እሷ ናት። ነገር ግን ሀንዬ ሰላምዬ እንድትድን ተብሎ ሀሴት፣ ወይም ደግሞ ሀንዬ እንድትሞት አልፈልግም፣ ዶክተር ከቻልክ አድናቸው፣ ካልቻልክ ደግሞ ግደላት እንጂ ሰላምዬን በፍጹም መሞት የለባትም ሀንዬ ብሎ ተከራክሮ እና እንባደም እያለቀሰ ያን ጊዜ ከእናቱ ጋር ሳይቀር በጣም ተጣልቶ ነበር። እናም እውነቱን አወጣለሁ ብሎ ምናሴ የኔ ጅግና ጅግና የተማረ ግዴ ላይ ማለት እንደዚህ ነው። እና ምናሴም አረጋግጧልኝ ማን ትክክለኛ እህቱ እንደሆነች። ሀና ትክክለኛ እህቱ እንደሆነች አረጋገጠ። ሰላም ሰላምዬ ለጊዜውም ግራ ቢገባት ግን እርግብን ሳይሆን የምትወደው ሀንቾን ነው። በምንም ሁኔታ ውስጥ ብትወኘ እኔ ያለሁሽ ከጎንሽ። እናቴ ደግሞ ያለችውን ትበል። እሷ ድሮም ለእኛ ሪስፔክት የላትም ነበር። እንደሁሌ ሁሌ እርግብ እርግብ እያለች እና ማንም ሰው መጥቶ እርግብ ነኝ ቢላት እሺ ብላ ነበር የምትቀበለው። አሁን ምንም ብትያት ምንም ልትሰማሽ አትችልም ምክንያቱም ታውራለች። እናም ሀኒቾ እምትቺ ከሆነ በቃ ሁሉንም በትዕግስት ማለፍና አባትሽ ማሳከም ብቻ ላይ ትኩረት አድርጊ። የእናቴን ነገር ለእኔ ጠዩ። እኔ ጋማ ድሮም እንደተያያዘች ነበረ፣ ዛሬም ደግሞ ይሄው እንደቀጠለ ይገኛል። የባዩሽ ጉድ የባዩሽ ጉድ እንግዲህ በጣም በሚያሳዝን ሁኔታ የሰላምን የእርግዝና አርግዛ እንደነበር እና ያንንም ደግሞ እንዳስወረደች እንዲሁም እስከ ዛሬ ገንዘብ እየወሰደች መጠጥ ስጠጣ የነበረው ከወንድ ጋር መሆኑን ለሜላት ጓደኛዋ ነገረቻት። እናም ሜላት አበደች፣ ሰከረች፣ ጨለለች፣ ጨለለች ማለት ትችላላችሁ። እንዴት ይሄን ያህል ነገር ትደብቅኛለሽ? እሷ አልበቃት ብሎ መቼም ባዩሽ ሀናን ከዛ ቤት ማውጣት ስለምትፈልግ፣ ይህንን ነገር እኮ ያኔ ሀናም ነገሩን የደበቀችው ለምን ይመስልሻል? ምክንያቱም ሀና ከመጀመሪያው እስከ መጨረሻው ታቅ ነበር ጓደኛ እንዳላት፣ እየወጣች እንደምትጠጣ እናም ደግሞ ከሱም አልፎ በይፍሬንዷንም ታውቀው ነበር እርጉሱና አልፈልግሽም ሲላት እሱንም ነግራት ስለነበረ በዛ ምክንያት አስወርዳለሁ ብላ መድኃኒትም እንደቃመች እና ሽንት ቤት ውስጥ ወድቃ ሀኒቾ አግኝታት ዶክተሩን ደግሞ ምንም እንዳይናገር አፉን አዘግተውታል እና የሰላም ልጅሽ ጉድና፣ ይች ደግሞ ሀና በጣም አጭበርባሪ እና በጣም ወራዳ ሴት ነች ብላ የለለ ያለለ ያለ ወሬውን ድቅት አርጋ ነገረቻት እሷም መጣች መጣችና፣ ከዚህ በኋላ እኔ ቤት አትሰሪም፣ የመጨረሻችን ነው። ምክንያቱም እንዳንቺ አይነት ለእኔ ቤት ሰራተኛ አይመጥንም፣ እንኳ ሰራተኛና እግር አጣቢ ራሱ አይመጥነንም ብላ አዋረደቻ ታኒችን ሙድና። የተከበራችሁ የቻናሌ ቤተሰቦች እንዴናችሁ፣ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦቼ ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ቪዲዮዬን እስከ መጨረሻው አይታችሁ ሀሳብና አስተያየታችሁን እንዲሁም የሚሰማችሁን ገለጥ ገለጥ አድርጉልኝ። ኖላዊ ድራማ እንደቀጠለ ይገኛል። ወይዘሪት ባዩሽ የነገር ሚዲያ ሁናለች። አነጋጋሪና ያንም ቤት በአንድ እግሩ ነው የማቆመው ብላ እንደዛተችው አልቀረችም። አሁንም ጭራሽ ምናሴ ቆይ፣ ለምንድን ነው ለምናሴ ስልጣን የሰጠሽው? ምናሴ ያለሽም በሙሉ ታደርጊያለሽ። እንደ ሜላት አራሁን ሳበሽ። ድሮም እንደው ያን ጊዜ ታይ ታይ፣ ይሄ ሰው አይሆንሽም ስችው ስልሽ እምቢ ብለሽ አገባሽ፣ እምቢ ብለሽ አብረሽ ኖርሽ፣ ከዛም አሁን ደግሞ ባህልሽ እየሄደ የፈለገው ሰው ጋር እየፈለገ ተዝናንቶ ይመጣል። አንች ግን እዚህ ምላስ ያለሽን በሙሉ ታደርጊያለሽ። ቆይ ለምንድን ነው ለራስሽ ክብር የማይኖርሽ እያለች ያው ባዩሽ እንግዲህ ነገሯን ማቀራቀር ጀመረች። ቢሆንም እንኳ ትሰምኛለሽ ባዩሽ፣ እኔ በቤተሰቦች መካከል እንድትገቢ አልፈልግም። ምክርሽን እንደ ጓደኛ እቀበላለሁ ያኔ ግን እንኳንም ባሌን ያልፈታሁት። ምክንያቱም ያኔ ችግሮን ስለነበር ነው አይደል? ፍቺው የምትይው እሱ። ግን አሁን የምንለያየው እውነትም በችግር ሳይሆን ባለማግባባት ነው። ሀብት ሲመጣ እና ደግሞ ሀሴት ስጠፋ እሱም እንደ ሌሎቹ አንችም በመተትሽ ነው ልጄን አስጠፋሻት ብሎ ስላለኝ እና ከጎኔ ስላልሆነ ነው እንጂ፣ በሌላ ነገር በጣም ምርጥ አባት ነው ብዙ ነገሮችን በአንድ አልፈናል፣ እና ተያለቻት። ባዩሽ ግን እውነት ለመናገር ገና ከመጀመሪያውም ለአቶ መስፍን ወይም ደግሞ ለሀንቾ አባት የሆነ ለየት ያለ ፍቅር ያላት ትመስላለች። እንግዳ ባይኖራት ኑሮ ነው እንዴ ባልሽን ፍችው አይሆንሽም። ለምንድን ነው ብዙ አማራጭ እያለች ቆንጆ ነሽ እያለች ስትላት የነበረው? እንደውም እረ የሚላት እናት በፍጹም እች ሴትዮ ያንቺ ጓደኛ አትሆንም፣ ለቤተሰቦችንም ደግሞ አትመጥንም። ለምንድን ነው የማትርቂያት ሁሉ ብላት ነበር። ነገር ግን መራቅ ስለማትፈልግና ጓደኝነት ይበልጣል ብላ እናቷን ሳይቀር ተጋፍጣ ቁጭ ብላለች፣ አልፈልግም ብላለች። ነገሩ ግን በጣም ያሳዝናል። እውነት ለመናገር የሀንቹ አባት የሀንቹ አባት መጨነቅ መጠበብ በጣም አብዝተዋል። ልጄ በሰላም አይደለም እንደዚህ የምትሆነው እና ለምንድን ነው አንተ አሴር፣ እረ ንገረኝ። እኔ እኔኮ የልጄን ጸባይ በደንብ ነው የማውቃቸው ብሎ እየጠየቀው እሱም ደግሞ መናገር ስለፈራ፣ አረ ምንም አልሆነም። ምናሴ ምናሴ የሀንዬን አባት ተዋወቀው። እናም ስለ ሁሉም ነገር ሲያወሩ ስለ ሀኒቾ እስኪ ንገረኝ ትንሽ። ሀኒቾ ስለ አንተ ስታወራ በጣም በጣም ልብ ይሰብራል። ብቻ ግን ያላችሁ ፍቅር ይለያል። እና ንገረኝ ብሎ ሲነግረው ብቻ የሌለ ስሜት ተሰማው። በጣም ይገርማል፣ የአባትና የልጅ አታችመንት ይለያል ብሎ ሲነግረው፣ አዎ የኔ ልጅ አንተም ጥሩ ላይ ትመስላለህ፣ ደግሞም የተማርክ ነህ ምናምን ሲለው፣ አዎ እሺ። ወሪያችሁን አልጨረሳችሁም እንዴ ብላ ሀኒቾ መጣች። አረ ጨርሰናል፣ ነገር ግን እውነት ለመናገር አባቶች በጣም ይለያሉ። እና ለዛም ነው አዎ ብዬህ ነበር እኮ ። አባቴ ለየት ያለ ሰው ነው። በጣም ገራሚ ሰው ነው። ለእኔ ብሎ ያልከፈለው መስዋዕትነት የለም። እንደውም አንድ ቀን ዳቦ አማረኝ ኬክ አማረኝ ብዬ ከዛን አባቴ ደግሞ እሱን መግዣ አቶ ከዛ ስቅስቅ ብሎ ተደብቆ ሲያለቅስ ሳየሁት እያለች ስታወራ ከዛ ምናሴ፣ ቆይ ያን ጊዜም እኮ እናቴን ኬግዩልኝ ብላ ነው የጠፋችው። ይሄ ነገር ምን እየተፈጠረ ነው? ምክንያቱም በባለፈው ባዩ ሳትቀር ሀናን ታዋት፣ እቺ እርግብ ናት እህትህ እያለች ስትለው ስለነበረና ያው ምንም ምናሴ ሰው ባይጠላም እንኳ አስተዋይ ልጅ እንኳ ቢሆንም ሁሉንም አሁን ምናሴ መጠርጠር ጀምሯል። የት ተማረ ግዴለኝ ማለት እንደዚህ ነው። ይሄ ነገርማ በጣም ውስብስብ ነው። እናም ነገሮችን በሙሉ በደንብ አድርጌ ማጣራት አለብኝ እያለ ያንንም አሴረንም እያጣራው ይገኛል። እና አሴርም ደግሞ በቃ ስለተፈጠረው ነገር እና እኔ በርግጥ እዚህ ሀገር ከመጡ በኋላ ነው ማውቃቸው። ነገር ግን በፍጹም የሀንዬ አባት ውሸታም አይደለም። እናም ደግሞ ምርጥ አድርጎ ነው ያሳደጋት። ነገር ግን የአንተ ቤተሰቦች በጣም ዋሽተዋል። እና በተለይ እናትህ የምታደርገው ነገር ሀና ላይ ትክክል አይደለም። እና ብታስጠናቅቃት ጥሩ ነው። እኔ ድሮ ተስፋ ቆርጬ ነበር አሁን ነው እነሱን ካገኘው በኋላ ተስፋ የለመለመው። እናም አንድ ቀንም ቢሆን ፋዘርንም ሆነ እንደገና ደግሞ ሃንችንም እንዲከፋቸው አልፈልግም። ከነ ገንዘባችሁ ገደል ብትገቡ ይሻለኛል። ነገር ግን ሀኒዬን የሚያስከፋና ና የሚያስቀይም ነገር አንድም ነገር እንዳታደርጉ እያለ በጣም አስጠነቀቀው። በጣም ይቅርታ እናቴ በጣም ስሜታዊ ሰውነች። ሲቀጥል ደግሞ ብቻ ተው እሱ አይመለከተኝም ትሰማኛለህ ምላሴ እሱ አይመለከተኝም ነገር ግን ሐኒቾ ምንም አትፈልግም አዎ እኔ ምንም አልፈልግም ምላሴ በእርግጥ ጥሩ ሰው ነው አሲር ነገር ግን እኔ እውነታውንና እናንተ በህልም አለም ውስጥ እንዳትኖሩ ብዬ ነው እትዬ ደግሞ ሀሴት ሀሴት እያለች ለብዙ ጊዜ ስታለቅስ የነበረው አንድ ቀን እርግብ ልጃቸው እንዳልሆነች ስታውቅ ልቧ ይሰበራል ብዬ ነው እና በውሸት ታጥረው ከሚኖሩ እውነታውን አውቀው ቢኖሩ ባይነኝ እንጂ፣ እኔ አባዬን ትቼ በፍጹም ከእናንተ ጋር መኖር አልፈልግም፣ ደግሞም አላደርገውም። ምክንያቱም ሁሉን የሚያሟላ አባት ስላለኝ ብላ ሀንዬ ለምናሴ ልክ ልካቸውን ነገረቻቸው። ውዴ ቻናሌ ቤተሰቦች የዛሬውን ኖላዊ ድራማ ይሄንን ይመስላል።